ቦታ የለኝም ብሎ መጨነቅ ቀረ። ዛሬ እንግዲህ እቺን የመሰለች ቤት ይዤላችሁ መጥቻለሁኝ። በአነስተኛ ቦታ ላይ ለአነስተኛ እርባታ የምትሆን ቦታ ነች። እጅግ በጣም በቀለለ ወጪ፣ እንዲሁም ደግሞ ራሳችሁ ግማሹን የሙያ ሽፋን ሰታችሁበት ልሰሩበት የምትችሉት ነው። በጣም ቀላል። ዲዛይኗ በጣም ቀላል ነው ብዙ ወጪ አትጠይቅም ብዙ ቦታ አትፈልግም እንደምትመለከቱት በጣም ለቀቅ ያለች ቤት ነች እንደምትመለከቱት ስለዚህ እንደነዚህ አይነት ቤቶችን በጣም ለጠባብ ቦታዎች ላይ ለአነስተኛ እርባታ የምንጠቀምባቸው የዶሮ ቤት አይነቶች ናቸው ከዚህ ቀደም እንግዲህ ለ15 ዶሮች ለመቶ ዶሮች ለ50 ዶሮች ብዬ ፋይናንሻል ኮስቱ ነግሬያችሁ ነበረ ዛሬ ደግሞ እንግዲህ ለዛ ተመጣጣኝ የሚባል ደግሞ ምንም የቤት ኪራይ የማትከፍሉበት እዛው ግቢያችሁ ውስጥ ብቻ ሊሰራ የሚችል የዶሮ ቤትን ይዤ ላችሁ መጥቻለሁ። በእርግጥ ለሁለት ጉዳይ ነው ይሄንን ዶሮ ቤት ይዤ የመጣሁት። የመጀመሪያው እኛ እዚህ ቦታ ላይ መገንባታችን የቦታ አጦት ኖሮብን ሳይሆን ለምርምር ከዚህ ቀደም እንግዲህ በሀያ ዶሮዎች በአስራ አምስት ዶሮዎች ሙከራ እያደረግኩ እንደነበርና ወደ እናንተ ደግሞ ጥቅም ያገኘውባቸው ውጤታማ ናቸው ያልኳቸውን ሳይንሳዊ ምክሮችንና ልምዶችን ወደ እናንተ እያደረስኩ እገኛለሁኝ። እንግዲህ አሁንም ለዛ ተጨማሪ ግብአት እንዲሆነኝ ከላይ ያሉት የነበሩት እናንተ የምታውቋቸው እነዛ አስራ አምስት ዶሮች ናቸው። ከስር ያሉት ደግሞ ሀያ ምናምን ዶሮች ናቸው። እነዚህ ተተኪ ናቸው። ተተኪ ያልነው ምንድን ነው የላይኞቹ ሲያረጁ የታችኞቹን ለመጠቀም እንዲያስችለን የታችኞቹንም የላይኞቹንም ይዘናል። ከዚህ በኋላ ደግሞ እነ ኮክሬል ወይም ደግሞ ኮክራይ የኮክራ ዝርያዎችን ወይም ደግሞ የኮክሬል ወይም ደግሞ የቡቫንስ ወንዱን ይዤላችሁ እመጣለሁኝ። በእነሱም ደግሞ ስለ ስጋ ዶሮዎች እንማርባቸዋለን። እነሱን አዘጋጅተናል። ከጎን እንደምትመለከቱት ኬጅ ያለ ኤል ታይፑን ነው እዚህ ጋ ያዘጋጀ ነው። ይሄንን ኬጅ እንግዲህ የራሱ የሆነ ስታንዳርድ አለው። እያንዳንዷን ሜዥርመንት እነግራችኋለሁ። በትክክል በስታንዳርዱ የተሰራ ነው። የዓለም አቀፍ ስታንዳርዱን ተከትሎ የተሰራ ነው። ስለዚህ ይህንንም መረጃ ወደ እናንተ አደርስላችኋለሁኝ። ስለዚህ ዛሬ ሶስት ቤቶችን ወደ እናንተ አቀረብኩኝ ማለት ነው። እንደምትመለከቱት ከላይም ከታችም ከጎን ደግሞ ኤል ታይፑን ባትሪ ኬ ሲስተም ይዤላችሁ መጥቻለውኝ። ማነሷን እንዳታዩ በነገራችን ላይ ማነሷን እንዳታዩ እጅግ እጅግ በጣም ብዙ የሚባል ስታንዳርዶችን ያሟላች እንዲሁም ደግሞ በአብዛኞቻችን እርባታችን ላይ የማይስተዋሉና የማንጠቀምባቸው ነገር ግን ለዶሮ እርባታ ከፍተኛ ጥቅም የሚሰጡ ለዶሮ መንከባከብ ለበሽታ መከላከል እንዲሁም ደግሞ ለፕሮዳክቲቪቲ እጅግ በጣም ጥሩ አስተዋጽኦ ያላቸውን ግባቶች ጨምሬ ነው ይዤላችሁ የመጣሁትና እያንዳንዷን ነገር ግን ግልጽና በተጻፈ ሁኔታ ወደ እናንተ ማደርስላችሁ ነው የሚሆነው። በተለይ ለአነስተኛ አርቢዎች እጅግ መሰረት የሚጥል አይነት ስራ ነው ብዬ ነው የማስበው። እንግዲህ በእነዚህ ዶሮች ለቀጣይ ቪዲዮዎች በጣም ብዙ የምንማራቸው ነገሮች አሉ። አስራ አምስትም ዶሮች ቢኖራችሁ የአበሻም ዶሮ ቢኖራችሁ የፈረንጅም ቢኖራችሁ ማንኛውም አይነት በፍሪ ሬንጅ ሲስተም በሚለቀቁ ዶሮች እንኳን ቢኖራችሁ ቀጣይ እየቀረን የሚለቀቁ ዶሮችን መያዝ ነው። ስለዚህ ይህንን ወደ እናንተ ይዤላችሁ የምመጣ ነው የሚሆነው እንግዲህ ዛሬ ይዤላችሁ የመጣሁት እነዚህን ቤቶች በግቢያችን ውስጥ በቀላል በሆነ መንገድ በአነስተኛ ወጪ በአነስተኛ ቦታ ሊሰሩ እንደሚችል ነው። እንዳልኳችሁ እንግዲህ ከላይም ከታችም ነው፣ ሁለቱንም ማኔጅ ለማድረግ እጅግ በጣም ቀላል ነው። አንድ ሰው ሊቆጣጠራቸው የሚችል ነው። እኛ የከፋፈልንባቸው ግን ምክንያቶች ምንድን ናቸው? ለመለየት ጥናት ለማድረግ ነው። እንዳልኳችሁ ሶስቱን ቦታ የተለያዩ ዶሮች ናቸው። አንድም ሌላ ቦታ አለ፣ እሱም የተለየ ነው። እንዳልኳችሁ ቅድም የኮክሬሎችን ወይም ደግሞ ኮክራ ብለን የምንይዛቸው የዘጠና ቀን የወንድ ዶሮች የቡቫንስ ወንዶች ማለት ነው። ስለዚህ እነሱን ነው በተመሳሳይ መልኩ እንግዲህ ብዙ ወደ እናንተም አጋራችሁ ቦታ ነው ያለው። ይሄ ጅምራችን ነው እንግዲህ ማንኛውም ዶሮ አርቢ። እዚህ ጋር ቪዲዮን አታች አረግላችኋለኝ ምናልባት ራሴ ምናልባት ዛው ግቢ ውስጥ ያለነው ሰራተኞች የሰራናት ቤት ነች። ምንም ወጪ አይጠበቅባችሁም። ያ ማለት ምንም ወጪ ስላችሁ፣ ግን አብዛኛውን እኛ ባለን ነገር ነው የተጠቀምነው። ሁለተኛ ነገር ደግሞ ወጪ ብታወጡም እጅግ በጣም ዝቅተኛ ወጪ ነው የምታወጡት፣ ብዙ የተጋነነ ወጪ አታወጡም። ነገር ግን ስራውን ካለመስራት ግን ወይም ደግሞ ስራውን ከመስራት የሚያግዳችሁ ነገር እንዳይኖር ነው ዛሬ ይዤላችሁ የመጣሁት። ይሄንን ብዙዎቻችሁ ቦታ የለኝም፣ ቤቱን እንዴት ልስራ፣ እንዴት አድርጌ ዶሮችን ላስገባ፣ እንዴት ልንከባከብ፣ ብዙዎቻችሁ የምትጠይቁ ጥያቄ ነው እና እሱን ለመመለስ ያክል ዛሬ እንግዲህ በተግባር በተግባር በቪዲዮ ከመናገር ይልቅ ከዚህ ቀደም እንግዲህ እንደዚህ አይነት ቤቶችን ብትሰሩ ብዬ ነበረ በካሬ እንዲሁም ደግሞ ስንት በስንት ስፋቱን ርዝመቱን ብዬ ማስቀመጥላችሁ ስለዚች ቤት ስፋቷን፣ ርዝመቷን፣ ቁመቷን ምን ያክል ካሬ ነች፣ ምን ያክል ዶሮ ይዛለች የሚለውን ግን እንዳልኳችሁ እንግዲህ እኔ እስካሁን ማልጠቀምባቸው ብዙ የዶሮ እርባታ እንክብካቤ ውስጥ የሚጠቃለሉ ሳይንሳዊ ጉዳዮች አሉ፣ ልምድ ተኮር ነገሮች አሉ። እነሱ ሁሉ ያጠቃለለች ቤት ነች። ስለዚህ እዚች ቤት ላይ በጣም ብዙ የምንነጋገርባቸው ነገሮች አሉ። ይሄ ቪዲዮ ከተመቻችሁ ሁላችሁም ላይ ማድረጋችሁን እንዳትረሱ። በጣም ላያዝ፣ በጣም ምቹ ነው። እንግዲህ እዚህ ጋር ሶስት ያደረግኩባቸው ምክንያቶች ውስጥ ከኬ ሲስተም ኤሌታይ ፓትሪኬጅ ሲስተም የምንለው ብዙ ጥቅም እንዳለው ኬጅ ይታወቃል። ና ብዙዎቻችሁ በግቢያችሁ ውስጥ ለመቶ ሀያ ዶሮ ለሰማኒያ ዶሮ ብላችሁ ልገዙ የምፈልጉም አላችሁ የገዛችሁም አላችሁ። ነገር ግን ከሳይንስ ከሚነግረን ወይም ደግሞ የተለያዩ ጥናቶች ከሚነግሩን በበለጠ ብንጠቀመውና ጥቅሙና ጉዳቱ ለማድረስ ፈልጌ ነው። ስለዚህ ፕራክቲካል በሆነ መንገድ እነዚህ ዶሮዎች ከጎንም እንደምትመለከቷቸው እንቁላልጣይ ዶሮች ናቸው። ኬጅ ላይ ያሉት የላይኛው ፍሎር ላይ ደግሞ ገና የሚገቡ የእንቁላልጣይ ዶሮች አሉ። ከላይኛው ምናልባት አንድ አምስት ዶሮች ከላይ እናስገባለን ብዬ አስባለሁኝ። ከታች ያሉት አራት ዶሮች ናቸው እንደምትመለከቱት፣ እያንዳንዳቸው በአንዳንድ ፓርቲሽን እንዳይገናኙ ተደርጎ የተከፋፈለ ነው። ይህንን ያደረግንበት ምክንያት የቦታ ፍጆታም ቢያስቸግርንም፣ ነገር ግን ደግሞ ለአያያዝ እጅግ በጣም ምቹ እንዲሆን ነው። ፕሮዳክቲቪቲ ምን ያክል ዶሮች አለመንቀሳቀሳቸው ኃይል አለማባከናቸው ወይም ደግሞ ለቦዲ ሜንቴናንስ የሚጠቀሙትን የመኖ መጠን ለመቀነስ እየተጠቀምንበት ነው ማለት ነው። ስለዚህ ከጎንና ጎን ያሉት ተመሳሳይ ዝርያ ተመሳሳይ ኤጅ ላይ ያሉ ናቸውና ፕሮዳክቲቪቲ ላይ የትኛው ተጽዕኖ አለው፣ የትኛው የተሻለ ነው የሚለውን እንድንገመግም ወይም ደግሞ ከተጻፈ ነገር ይልቅ መሬት ላይ ሞክረን ለማየት ስለፈለግን ነው። ስለዚህ ኬጅ ይሻላል፣ ዲፕ ሊተር ሲስተም ይሻላል የሚለውን እንዳ አነጻጽረን እንመለከታለን ማለት ነው። ከዛሬ ሰዓት ጀምሮ የቪዲዮ ከተለቀቀበት ጊዜ ጀምሮ እንግዲህ ምርምራችንን በይፋ ጀምረናል። እንግዲህ ከሚጣለው እንቁላል ከአመጋገባቸው፣ ከጤናቸው፣ አጠቃላይ ከሚያሳዩት የተለያዩ ጸባያት ወይም ደግሞ በበሽታ ከመጠቃታቸው፣ ከበሽታም ውጪ ደግሞ በተለያዩ ጉዳዮች የሚከሰቱትን ጉዳዮች፣ ችግሮች ወደ እናንተ ማቅረብ ነው የሚሆነው። ስለዚህ እዚህ ጋር እኔና እናንተ ፕራክቲካል በሆነ መንገድ ባየነው መንገድ ብሰሩትም በልቅ አረባብም በኬጅም ብሰሩት የተሻለ ጥቅም የምታገኙበት ይሆናል ማለት ነው። ስለዚህ በአነስተኛ መልኩ ስራው ቦታ የለኝም ቤት የለኝም ብላችሁ ከምታስቡ ልክ እንደዚህ ቀለል ባለ መንገድ ሜጀርመንቱን አስቀምጥላችኋለሁኝ። አጠቃላይ የፈጀብኝን ካሬ ለእያንዳንዱ ለኬጅ ሲስተሙም ለዲፕሌተሪ ሲስተሙም ሙሉ በሙሉ አስቀምጥላችኋለሁኝ። በተጨማሪ ደግሞ አሁን የቀረን ልቅ አረባብ ነው የሀበሻ ዶሮች ላይ ትኩረት አድርገን መስራት ነው የቀረን። ስለዚህ እነዚህን በደንብ ጥናታችንን ካጠናከርን በኋላ ደግሞ የሀበሻ ዶሮች ውስጥ ከፈረንጅ ዶሮች አንጻር የሚለውን ደግሞ ነግራችኋለሁኝ ማለት ነው። ስለዚህ ጥናታችን በይፋ ተጀምሯል። ከዚህ ቀደም የተለያዩ ሙከራዎችን አስደርጌ ብዙዎቻችሁ ወዳችሁታል። በተለይ አስራ አምስት ዶሮች ላይ የሞከርኳቸው ጉዳዮች ብዙ ሰዎች ብዙ ሰዎች ጋር ከመድረሱ የተነሳ ብዙ ባለሙያዎችም እንደጠየቁኝና ብዙዎች እኔም ኮንታክት እንዳደረጉኝ ነው ልገልጽላችሁ የምፈልገው ና ብዙዎቻችሁ ወዳችሁታል። ይሄን ያክል ወደ ታች ወርደን ብዙ ዶሮዎችን ሁለት ሺ ሶስት ሺህ ዶሮችን ትሰራላችሁ ብቻ ሳይሆን የፋይናንስ ችግር ላለበትም ዶሮ አርቢ ደግሞ ፍላጎቱ ላለው ነገር ግን ገንዘብ ለሌለው ደግሞ እንደነዚህ አይነት ቅልብጭ ያሉ ቦታዎች በቃ በአነስተኛ ቦታ ላይ ፍላጎታችሁን የሚያረኩ ፍላጎታችሁን የምትወጡባቸው አይነት የዶሮ ቤቶችን የዶሮ አሰራሮችን በዚህ ቪዲዮ ይዤ ላችሁ መጣለሁኝ በአነስተኛ መልኩ አነስተኛ ወጪ አድርጋችሁ ባቸው ደግሞ ለዶሮዎች የሚሰሩ የተለያዩ ፈርመንትድ ፊዶች አሉ። እነሱን ወደ እናንተ አቀርብላችኋለሁኝ። በተለይ ተዘብዝፈው ተዘብዝፈው ለ78 ሰዓት ያክል ለ አርባ ስምንት ሰዓት ያክል እንደየመኖ አይነት የምናዘጋጃቸው መኖዎች አሉ፣ ወጪ ቆጣቢዎች ናቸው። እነሱን ወደ እናንተ ይዤ ላችሁ መጣለውኝ። ይህ ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁኝ። ብዙ ባልነግራችሁም ዲቴል መረጃውን አልነገርኳችሁም፣ እንዴት እንደምትሰሩት ስንሰራ ምን ምን እንዳጋጠመን፣ እነዚህ እነዚህ ሁሉ ነገሮች ነግራችኋለሁኝና በተመሳሳይ እንግዲህ ሙሉ ደግሞ ውሃ እንዴት እንደምንሰጥ ውሃ እንዴት እንደምንሰጥ ምን አይነት እቃዎች እንደሚያስፈልጓችሁ፣ ምን ያክል ዶሮችን መያዝ እንደምትችሉ ብዙ ነገሮችን አስቃኛችኋለሁኝ። ስለዚህ በቀጣይ ቪዲዮ እንግዲህ በጣም በጥሩ ቪዲዮ እንደምንገናኝ በጣም ተስፋ አደርጋለሁኝ። ቪዲዮቻችን ብዙ እየታዩ አይደለም። ሁላችሁም ሼር አድርጉልን። ይህንን መረጃ ላላገኙ ሰዎች ይህንን መረጃ ማግኘት ለሚፈልጉና መስራት ለሚፈልጉ ሰዎች ሼር አድርጉላቸው። ለወዳጅ ዘመዶቻችሁ ሼር አድርጉላቸው። እነሱም ደርሷቸው ደግሞ እንደዚህ መስራት እንደሚቻል እንዲያውቁ፣ ቀጣይ መረጃ እንዲደርሳችሁ ደግሞ ሰብስክራይብ የምትለውም በተንና ምልክትና እንዲሁም ደግሞ የደውል ምልክቱን ነክታችሁ ቀጣይ ደግሞ ሰፋ ባለ መረጃ እኔና እናንተ እንገናኛለን። በ በቀጣይ እስክንገናኝ ሰላም።